ያለበትን ብር ለምንድ ነው አስተካክላችሁ? አሁን እኮ ብሩ ቫሊዩም የለውም። ጋይስ ኢትዮጵያ የገባችሁ ልጆች አይታችሁት ከሆነ ብሩ መቶ ሺህ በሚሊየን የሚቆጠር እራሱ ብትይዙት ኔቨር ኤቨር አያገለግልም። ሳሪ ዬ ደሞ እኮ ማለት ነው በጣም የሚያናድደው እነሱ እንደዛ ሆነው ማስቀመጫ አተው ተጨንቀው ገዝተው የሚወስዱትን እቃ ራሱ ማለት ነው፣ ኮተት ነው ከአንቺ ያተረፍ ነው ኮተት ሰብስበች መጣሽ ነው የሚባሉት ምስጋና እንኳን አያገኙበትም፣ ሲወስዱት ማለት ነው። ወስደው ለከሌ ለከሌ እያሉ እነሱ ተጨንቀው ወስደው ካርጎ ራሱ ሲያደርጉ ስንትና ስንት ብር ነው ከፍለው የሚያደርጉት? ወይዚ ይጠቀሙበት ወይዛ ደግሞ ወስዶ አይመሰገኑበት። እና ገንዘባቸውን እንደሚያዝ ትልቅ ነገር የለም። ገንዘባችሁን ያዙ፣ ይጠቅማችኋል፣ ይጠቅማችኋል። የማንም ቤት አጨብጫቢ አቱኑ አድማቂ አቱኑ። ቤታችሁን ክፈቱ፣ ላይቭ ክፈቱ፣ ፎሎ። ወደፊት ሶሻል ሚዲያ የበለጠ እያደገ ነው የሚሄደው፣ እያደገ ነው የሚሄደው። አሁን እዩት በጣም ብዙ ሰው ቢዝነስ እየሰራበት ነው እየተለወጠበት ነው። ስለዚህ ተለወጡበት። እናንተ እኮ አስር ሰው ይዛችሁ ዛሬ ብትሉ ነገ ደግሞ አስራ አንድ ትይዛላችሁ። ዛሬ ላይሸጥ ይችላል። እውነት ነው። ጊዜ ይመክርሃል። ትክክል ጽጉ ጊዜ ይመክ አስራ አንድ ሰው ቀጥሎ ደግሞ አስራ ሁለት ሰው። ዛሬ አንድ ባሸጥ ነገ ሁለት ትሸጫለሽ። ምክንያቱም ካላስ ቀስ እያለ ሁሉም ነገር ሁሉም መሆን ይችላል። የማይሆን ነገር የለም። እዚህ ሀገር ሆቴል ከፍቶ እዚህ ሀገር በሚሊዮን ደረጃ የሚያንቀሳቅስ የምታዩት ልክ እንደኛ ነበሩ። እንደውም እንደኛ ሶሻል ሚዲያ ላይ በጣም ብዙ ሰክሰስፉል የሆኑ ሰዎች አልነበሩ። እኛ ግን አሁን ሶሻል ሚዲያ መቶለን በሶሻል ሚዲያ ቁጭ ብለን እንደዚህ ህይወታችንን እየመራን ነው። በጣም ነው የምንሸጠው ጋይስ። ቁጭ ብሎ የሚውልሉ የማይሸጥ እንዳይመስላችሁ፣ ሁሉም ይሸጣል። የእርዝቁን የሲሳዩን አረጋሽትሙ ሳይሸጥ የሚውል የለም፣ ይሸጣል። ግንሳ፣ አሻሻጣችሁና አኳኋናችሁ ሌላ አይነት ነገር ፍጠሩ። ፔጃችሁን ስታሳድጉ ደግሞ ተከታይ ይኖራችኋል፣ ሰው ይኖራችኋል፣ ሰው ታገኛላችሁ። ምክንያቱም ተከ እንዴ ዛሬ ቁጭ ብለው ልጆች እኮ እንትን መሲ ባልትና ለብዙ ሰው ኳራ የምትሆን ሰው ናት እኮ መሲ ባልትና ለብዙ ሰው ኳራ የምትሆን እኮ ናት። እሰው ቤት እየሰራች ቤቷ ማርያምን አንድ እግራችሁን አስገብታችሁ ሁለተኛዋን እንኳን ደግሟት ማስተካከላችሁ በዛች በከዳማ በሰራተኛ ቤት የራሷን ነገር ደድራ እስቲል እስካሁን ድረስ ምን ያክል ጎበዝ እንደሆነች ይዋት? ምን ያክል ጠንካራ ሴት እንደሆነች ይዋት? ልጆች አልተቀየሩም እንዴ እነ ቀኑብሽ፣ እኔ ሂዊ፣ እነ በቄ ምናምን የት ነበርን በፊት? የት ነበርን እንደ እናንተ ሰው ቤት ስንሰራ በሰው ቤት ስንገተት አልነበረ እንዴ ዛሬ ለምን እንደዚህ ሆንን ጋይስ ከእናንተ አይደል የወጣ ነው እናንተ አይደለ እንዴ ያሳደጋችሁን እናንተ አይደለ እንዴ ለዚህ ያደረሳችሁን ከሰው ቤት ወተን የውዚህ ደርሰናል አንቺ እናንተ የማትደርሱበት ምክንያት ምንድን ነው እናንተ እንደዚህ የማትሆኑበት ምክንያት ምንድን ነው ቴ እራሳችሁን ለምን ዝቅ ታደርጋላችሁ ራሳችሁን ለምን የሆነ ቦታ አሳልፋችሁ ትሰጣላችሁ? ቴ ማርያምን እኔ ኪንጋማን አሁን እናንተ እስኪ አሁን አላይን ያሉ ሴቶች አግብተው ወልደው ህይወታቸውን እየኖሩ በትላልቅ ማህበረሰብ የሚኖሩ እንደው ሌላው ይቅርና አግብታችሁ ወልዳችሁ መኖር እኮ ትልቅ ጸጋ ነው ጋይስ። ሀገሬ ካልሆነ አላገባም፣ እንዲህ ካልሆነ አላገባም። እዚህስ ቢሆን ትክክለኛ ባል ካገኘሽ እግዚአብሔር የመረጠልሽ የፈቀደልሽ ከሆነ እማታገቢው ለምንድን ነው? ኑሮ እንደሆነ እዚህ ነው የሚሻለው። ምን ችግር አለው? የሴት ሀገሯ ነው። ከሰራሽ ከተለወጥሽ ለአንቺም፣ አብረሽ እኮ ስታገቢ ከአንድ ብርቱ ሁለት መድኃኒቱ ሁለት ህይወትሽ፣ ኑረሽ፣ ፍቅር ኑሮሽ፣ ሰላሙነሽ፣ ወልደሽ፣ ከብደሽ። ስንቱ ነው የሚኖረው ህይወቱን የሚኖረው። ዱባይ ላይ ስንቱ ነው አምሮበት ለዛውም አረጽጌ ጌ ማርያም እኔ በቃ እኔ በነዚህ ልጆች እየተቃጠልኩ እየተናደርኩ እኮ ስለሆነ ነው ጋይስ ቶ ማርያም እኔ እኔ አሁን ነው አሁን እኔ እነሱ እየተረዳውቸው ዝም ብለው እዚህ ሰው ቤት ሆናችሁ ባይዘይ ምን ዛሬ ብር እንኳን ቢገባ ኢትዮጵያ ላይ ምንም ነው የዱባይውን አንዋኖር ሳይሆን የዚ የኢትዮጵያውን አስቡት እግዚአብሔርን የራሳችሁን ነገር ለመያዝ ሞክሩ አይ ምን ዛሬውን ስለሚያዩት ምንም አልመሰላቸውም ይመስለኛል። እና እኔም ከረፈድን የገባኝ ጎበዝ ሆኑ ማ እኛ እኮ ሸቃ ነበርን። እነ ሳሬ ምናምን ሰው ቤት እየሰራን እኮ ነው ደረስ ነው። እና ምን ዛሬ አትዩ። እህቶች አትሸወዱ። ቲክቶካችሁን አሳድጉ፣ ፖስት አርጉበት፣ ነገ ይጠቅማችኋል። እኔ ሱቄ ውስጥ ምንም አልሸጥም፣ ኦንላይን ነው የምሸጠው አብዛኛውን ስራዬን። እና ችላ ትበሉ ማርያምን ንቅት ትበሉ በቃ ደንገት ትበሉ ማርያምን ሁላችንም አሁን እና ፎሎ እያደረጋችሁ የስር አካውንት አይኔ ቆንጆዎች እንትን አርጓት፣ ፎሎ አርጓት። ማርያምን ልንገርሽ ሚቱዬ እዚህ ሱቁ ተከፈተ እንጂ ለስሙ ልንገርሽ፣ ብዙ ሰው አይመጣም። ኦንላይን ነው የሚሸጠው። ጋይስ ኦንላይን ነው የሚሸጠው። ቤት ለቤት የሚሸጡ ልጆች ላይሰንሳለሁ፣ ላይሰንሳችሁን አውጡ። በሀገሪቷ ሕግ ተጠቀሙ። ማንም አይነካችሁ፣ ማንም ላይሰንስ ከያዛችሁ ማንም ወንድ የሆነ ስም ጠቅሶ የዚችን ስም የጻፋችኋትን ስም ጠቅሶ እስኪ ይናገራችሁ። ማንም ሰው አይናገራችሁም። ምክንያቱም ካላ ስጋዊ ናችሁ እናንተ ለምን አትሰሩም? ለምን አትለወጡም? መለወጥ የሚጀምረው ከትንሽ ነገር ነው። አንደኛ መጀመሪያ ነገር የራሱን ሰው ፔጅ ማሳደግ አለበት። በቃ ፔጁን ማሳደግ አለበት እየገባ እራሱ እንትን እያለ ምን እያለ መልካም ነገር ጥሩ ነገር እየተናገረ እየሰራ አንድ ይህንን ማድረግ አለበት። እሺ ወንድሜ ጆከር፣ ና ላ ጆከር ከሆንክ ብቻ ነው የምስበው። አይደለም ለምንድን ነው የምስበው? መጀመሪያ ፔጃችሁን አሳድጉ። ቀጥሎ የሆነ ነገር ስታደርጉ ሚጡ ማርያምን፣ እኔም መቤቴን ነው የምልሽ እኔ የደረስኩበትን ደረጃ ሁሉም ሰው እንዲደርስ እፈልጋለሁ ምክንያቱም ስኬታማ ነው። በእርግጥ የሰው ፍላጎት አይገደብም። ዛሬ ይህንን ነገር ካገኘን ነገ ደግሞ ሊና ንላል። ይሄ ነገር ግን ምን ያክል እንደሚያስደስት ራሳቸው ያዩታል። ሁል ጊዜ እኛ ከሰው ቤት ለእኛ የሰው ቤት ስራ የተፈጠረ ያክል ነው እስከሚመስለን ድረስ አንድ ሁለተኛ ደግሞ የሰው ልጅ በአንድም በሌላም ሰበብ ይፈታል፣ ይጣል። ምን ይላል ምን ይላል? ይሄ ሶሻል ሚዲያ መቼም እንደምታዩት በጣም በብዙ መንገድ የብዙ ሰዎችን ሕይወት እንደዚህ አመሰቃቅሎ ምናምን ነው። ለአንዳንዶች ደግሞ ተለውጠንበታል፣ እግዚአብሔር ይመስገን። ምክንያቱም ጥሩ ነገር ያየንበት ይኸው፣ እነ ጽጌ ሁሉ ከፍተው የራሳቸውን ነገር እየሰሩበት ነው። እኔም መክሮ መካ እየሰሩበት ነው። እኔም መክሮ መካ ነገር ነው። አንድ ሰው ሲጨቃጨቅ አብሮ የበላ አብሮ የጠጣ አብሮ ብዙ ነገር ያሳለፈ ሲጨቃጨቅ እናንተ አይመለከታችሁም፣ ምክንያቱም የአልነበራችሁም። እርስ በራሳቸው ነው ጌም የሚጫወቱት፣ እርስ በራሳቸው ነው ጊፍት የሚሰጣጡት። ስራለ ውዴ ስራለ። እርስ በራሳቸው ነው የሚገባበዙት። እርስ እስኪ አመት ባለው ዛሬ ለአመት ባል፣ እኛ ማዳም ቤት ላሉ ልጆች እሰው ቤት ላሉ ልጆች አንዳንድ እንጀራ አርገን እንውሰድላቸው። እስኪ አመት ባል ነው ዛሬ፣ ከኔ ጀምሮ ኢድ ነው ዛሬ አረፋ ነው ዛሬ። እስኪ ለሰው ቤት ያሉ ልጆች እንዲህ አምራቸዋል እናድርግላቸው የሚል አለ ወይ? እሺ የሆነ ሰው ሰንበዲ ሱቅ ሲከፍት ምን ሲል ምን ሲል ናይ ቶሎ ማሪ ናይ ኔ ጋ አስተዋውቂ ናይ ቶሎ የሚል አለ ማርያምን፣ እኔ እመቤቴ በጣም ነው የሚከፋኝ በጣም ነው የምናደደው። ምክንያቱም እኔ የምናደድበት ምክንያት ስላለኝ ነው። በጣም ነው የምናደደው። ከዚህ የሆነ ሰው ራሱ የሆነ ሰው የሆነ ሰው እንኳ የሆነ ሰው ሱቅ ቢከፍት ልታስተዋውቅ ነነ ክፈኝ፣ ቁጭ ብለሽ ክፈኝ። ማን ነው እናንተን ሰፖርት የሚያደርጋችሁ? ማን ነው አመት በዓል ሲሆን እናንተ ማን ነው የሚያስታውሳችሁ? የሆነ ሰርግ ሲሆን ማን ነው የሚያስታውሳችሁ? ሁሉም የራሱ ዘመን ወገን ወገን አለው። ራሱ ቦድኖ ቦድኖ ስለዚህ እናንተ ምን ቤት ናችሁ? ከዛ በኋላ ደግሞ የሆነ ነገር ልትናገሩ ስትፈልጉ ኮሜንት ስጽፉ ምን አባክ ታመጣለ ምን አባሽ ታመጫለሽ፣ እሄድብሻለሁ እሄድብሃለሁ የሚል ደግሞ ዜማ መጥቷል። ሂጅበት ሂድበት እየተባለ በቃ እንዳልሆነ ነገር እየተሰደበ ይኖራል። ስለዚህ በቃ ራሳችሁ ነው እኔ እራሳችሁ እንድትሆኑ ነው የምመክራችሁ። ጎበዝ ሁኑ፣ ብርቱ ሁኑ፣ ጠንካራ ሁኑ፣ ስሩ፣ ተለወጡ። እኛ ደረስንበት ደረጃ ድረሱ፣ ድረሱ። የምትታለሉት እናንተ፣ የምትበሉት እናንተ፣ የምታለቅሱት እናንተ። ማርዬ፣ እኔ ማርያምን። የድሮ ልጆች ጎበዞች ናቸው ማርያምን ነው የምላችሁ። እንጃ ወይ በቃ ይበመብራል። በጣም ትክን ብያለሁኝ፣ በቃ በጣም ትክን ብያለሁ በቃ። አንዳንዶቹ ትናንትና ኔቨርን ሲሳደቡ በብሯ ነው የምታምነው ብር ስለምሰጥ ነው ይቺ ብር አምላኪ ምናምን ሲሉ የነበሩት ዛሬ ከጉቺ ጋር ስለተጣላችላቸው ኔቨር። ኒቨር ያንቺ ደጋፊ ነን፣ እጇ መዳፋሽ ነው ኒቨር። ትናንትና በጣም ሲረግጧት የነበሩ ልጆች ናቸው። ያሳዝና። ጁጁ ስራ ፈተሻል። እየሰራሽ እየሰራሽ እዮዳ ብቻውን ያለው